እስኪ መስለኝ ድረስ ተመችቶኛል? ተመችቶናል? ሶስተኛ ዘርን ተክቶ ለማለት ማን ዘርቶ መሰብሰብ ይጠላል? እንግዲህ እምቢ ያቃተኝ ጉዳይ ይሄ ነው፣ ዘርዘርቶ ፍሬ ለመልቀም መልካሞች የዘሩትን ፍሬ መመልከትም ሌላ ፍሬ ነው። መዝራት ያልቻሉ ደካሞች የዘር ፍሬ የሌላቸው በተዘሩት የዋናው ገበሬ ፍሬዎች መደመም ይችላሉ። በግድ ያለ ጊዜው ያለ ወቅቱ በማጨድ ጊዜ መዝራት ሳይቻልስ በዘር ጊዜ ለማጨድ ያለ ደንቡ ተደባልቆባቸው በቆምኩበት ቦታ ላይ ያልተከሉ ይጠዘጥዙኛል ረትሮኝ እሺ የሚለው ቃል ምላሴ ላይ የተነቀሰ ይመስል ያሉኝን ያለችኝን እሺ ከማለት የዘለለ ምንም አማራጭ የለኝም። እሺ ደግሞ ብዙ የቆሰሉ ስህተቶችን የማከም ጥበብ አለው። ያለ ቦታው ሲገኝ ነው እንጂ እሺ መረር የሚለው ልክ ገመዱን ቅጥሩን እንደጣሳ በሳ አግባ እንጂ ምን ነው እስከ ዛሬ ቆመ መቅረት አማራ እንዲ እመርጣለሁ ስትል ተመርጠ እንዳትቀር አግባ አግባ አግባ ይሉኛል። አግባ አግባ ሲሉኝ የነበሩት ሁሉ የቡና መጠጫ ሲል እንኳን አላዋቂ ምን ሰጠው። የምንችለውን ብቻ ሳይሆን ተቀባዩ መቻል አለመቻሉን ማወቅ ይኖርብናል። ያለፈው ሳያንሳቸው የዳይፐር ዋጋ መናሩን ሳያውቁ፣ ከዚህ ጋር አንድ የሀገር የፊልም ዳይሬክተር ያለው ትዛሌ ለዳይፐር ነው ሩጫ ያለው ሩጫ ለዳይፐር ነው። ውለድ እንጂ አረ ታውለድ ታውኋላ ትቆጫለ ይሉኛል ይሉናል። ስጋዬ ህሊናዬ ማብራት አለ ነጋሪት ስትወስን ነፍሴ ጸሎት ላይ ናት ብቻዋን ተደማ። የዘንድሮ ልጅ እንደኛ ዘመን በአንሶላ ቅዳጅ የሚያድግ መሰላቸው። በአንሶላ ቅዳጅ ማደጉ ቢያውቅ ፍርድ ቤት ከመገተር ወደኋላ ይ በጨርቅ አሻንጉሊት ሰርተን ብትሰጠው ራሱን አያጠፋም። እኛ የኔታ የኔታ ጋር በሳርም ባሳርም ካርቶን ላይ በተለጠፈች ፊደል የዛሬ እንጀራችንን ቆጥረናል። ዳዊት ውዳሴ ማርያም፣ ሌላ ብዙ ሸምድደናል። አንዳንዴ በማይመለከታቸው በሆነ ባልሆነው ሆነ በኩርኩ ሲቆጉን ፊደሎቹ ከአንጎላችን ዛፍ ላይ የረገፉ መነመኑ እንጂ እና ያሁን ልጅ ያሁን ትውልድ ፊደል ያዝና በስንጥር እየቆጠርክ ተማር ብንለው በስንጥሩ አይናችንን አውጠው በምን አባቴ እንዲህ አይነት ኃላፊነት ውስጥ እገባለሁ? በምን አባታችን እንዲህ አይነት ኃላፊነት ውስጥ እንገባለን? ፍርሃት መፍትሄ እንዳይደለም ይገባኛል፣ ገብቶኝም ያንገበግበኛል። ያው ተከራዮች ካሉበት ግቢ የተከራዮች የልጅ ልጆችና እንደኔ የተከራዩ ልጆቻቸው ሲጫወቱ የኔ ቢጤው የወለዳቸው እያሉ በዜማ ሲጫወቱ እነዛ የአመት ቀለብ መግዣ ለአንድ ወር ተከፍሎላቸው ወዛም ትምህርት ቤት የሚማሩት ያከረሄ የልጅ ልጆች በስጨት ብለው እይ የምን አስር አረንጓዴ ነው አስር ላፕቶፖች ብሎ ሲሏቸው አብሬ ከልጆቹ ጋር ተሸማቀቁ። አንጀቴ ከምቦጫቆጭ ጨዋታ ለማቀየር ብለው እቴ ሜቴ የኖሚ ሽታ አሁንም እነዛ ወዛም ልጆች ተበሳጩ።

እድሜ ጋብቻ ጓደኛ በሽበሽ ወሬው ቋንጣ ፍርፍር ይመስል ይጥም ነበር። ምክር በአይነት በአይነት እንደገፍ ይሰነዘራል ነበር። ባይሆን የልብ የሚሉት ጓደኛ ልቦን ሰጠውት ልቡን የሚያውቁት ካገባ በኋላ የሚስቱ ሻሽ አስሮ እንዴት አድርጋ ብታስፈራራው እንደሆነ ባልታወቀና ባልተጠና ጥናት ለማማከርም

አሉ አፈጣጠሙ እንደ ኮኮም ያማ አድወንኩ አቀርቅሬ በአይኔ መሬት ማሬት እየጫርኩ መልሳለሁ። ራስን መሆን፣ ለራስ ማዜም፣ ለራስ ግዜ ሰጥቶ ራስን መጭበጭ፣ ራስ ብቻ መቃኘት አይችልም። በማወቅ እንዲሁም ባለማወቅ የምንወረውራቸው የቃል ጠጠሮች የብዙዎችን አይን ያጠፋሉ። የቀኙን ለግራ የግራውን ለቀኙ ስናደርግ የሚመጣው

ምንም ወጥቶ ነፍሴ እውነቷን ለማንም አሳልፋሰጥ ህሊና ይሉኝታ ያሸንፈዋል። ስጋ ልክስክስ፣ ነፍስ፣ ህሊና ሥጋ፣ ማንንም አትስሙ በነቀፌታ ቅልፍ ደዝዟል አለሙ። በታመመው ሰው አልጋ ላይ መተኛት ማንንም ህመሙን በታመመ ሰው አልጋ ላይ መተኛት ማለት ህመሙን መጋራት ማለት አይደለም። ከራዲዮ ካልደው በባለ ጉዳዩ ሰንጠረዥ ውስጥ ማጥቆር እንደ ዝንጀሮ መጎርመሱን ለማወቅ እንደሚሻው በአባቱ መዳፍ ምልክት መዳፉን ለክቶ ሲገጥምለት ለመጋጠም ትንቢት ትዕቢት እንደሚያጓጓው ብዙ ብዙ ብንልም ሕይወት እንዲያደለችው ባለመግባባት ውስጥ ባለመግባባት ውስጥ ያለውን ነፃነት የሚያውቀው ለነፃነቱ የታመነው በመውለድ ባለመውለድ መካከል ያለው ገደል። የትኛውንም ተራራ ከየትም ሀገር ተፈቅሎ መጥቶ ቢጠቀጠቅ አይሞላውም። ሸራፋ ደስታ ሰፊ ፍንጭትን ሊሆን ይችላል። ሕይወት እንዲያደርገችው ራስን መውለድ ይቻላል። አጥብቀው ያሰሩትን ሲፈቱት የታሰረበት ቦታ መልካለ ፊት ላይ እያለ ጠባሳ ማለት ነው። እንደማይከልሉት እምቢኝ የምለው እምቢኝ የምንለው አብረን ከሆነ ከጥያቄው